ቅዱሴ፣ ካነቶቶሾመ ቤት አንዱና ተወዳጁ ተፈቃሪውና ሰው አትራፊ የእግዚአብሔር መልአክተኛ ሆኖ ተገንቷል። አሁን የቤተሰቡ አባል ሁኗል። ብዙ ነገሮችን አብረው እያወሩ ነው። ስለትዳርም እያማከረ ነበር። የኪራን ህይወት አትርፎ አሁን ደግሞ ስለ ትዳር እያማከራቸው ነበር። እናንተ ለምንድን ነው ትዳር የያዛችሁ? አንድ አመት ይሙላችሁና ይደፋችኋል እያለ ስለ ሴቶች መጥፎነት እያወራ ነበረ። ትዳር ደስ እንደሚሰለችና አሰልችም እንደሆነ እያወራቸው ነበር። አረባከተውኛ ለኪራ ተወኝ ባክህን፣ ባለቤቴ እንዳሰማኝ ጽናቴ እንዳሰማኝ፣ ባክህ ለካ አንተ አለህ ረስቼ ነበርኩ እያለው ነበረ። በመሃል ብዙ ነገር አውርተዋል። ሰኒ ከምሩ ጋር እያወራች ነበር። ስላለቀው ቦርጮ ማለት በጣም ተጸጽታለች። እኔ ከስራ ሊያባረረኝ ነው ትላለች። በዛውም ጥሩ ስሜት አልተሰማትም። ግን በሳቅ አንቺ ኮ ቀልድሽ አያልቅብሽም። አሁን ዴቱ ነሽ ቢሮ ወልት ገቢ ነው ትላታለች። ተሸፋፍኝም ቢሆን ይሄዳለሁ ትላታለች። አሁን ገልጾ እንዳይሰድብሽ እባክሽን ተጠንቀቂ ትላታለች። አይ አንቺ እኮ ቅሌትሽ አያልቅም። አሪፍ ኮሜዲ ወጠው ነበር ትላታለች። አዎ ያውም ሰኒና ሌቶቿ ናቸው እያለች ነበረ። ብዙ ነገርማ በሌላ በኩል ጽናት ሳሎን ላይ ሁና ሳሎኑን ማነው የፈላለሰው? ይሄ ቅዱሴ ነው እንደዚህ ያደረገው እያለች ነበረ። ሳሎንም በማስተካከል ከዛም አባቷ ደውሎ ነበር። አባዬ እንዴት ነህ? ደህና ነህ ወይ? እኔ እኮ ናፍቀኸኛል፣ አረሳውህም እያለች ብዙ ነገር ከአባቷ ጋር አወራች። ከወራች በኋላም ወደ አዲስ አበባ መጣለሁ ይላታል። እሷም ከወትሮ የተለየ ባሪፍ ሁኔታ እንደ ድሮ ሰራተኛ አይደለሁም፣ አሁን የቤት እመቤት ነኝ። እቅፏ ብልጭ ብዬ እቀበልሃለሁ፣ አባዬ ናልኝ እያለች ከወትሮ የተለየ ፈገግ ብላ ትታያለች። አባትየውም ሊመጣ ሽርንጉድ እየተባለ ነው። በሌላ በኩል ሰኒ ናምሩ ወደ እነ ኪራ ቤት ሊሄዱ ብለው ሽር ጉድ እያሉ ነው። የጽናት አባት ሳይመጣ እንሂድና አቀባበል እናድርግ ለት እያሉ ያወራሉ። አሁን ምንድነው የሚሻለን? ጽናት እኮ ስደነግጥ ስራ የሚባል አትሰራም ሰማይ ድን ካሎም ትለው እያለች በሷ ሙድ ይዘው እያወሩም ነበር። እንሂድ ብለው ተባብለው ከቤት ሄዱ። ከቤት ሲሄዱም እኔ አባቴ ስለሚመጣ በጣም ደስ ብሎኛል። አባትሽም ደስተኛ ሆኖ ይቃ ትቀበይዋለሽ እያሏትም ነበር። እኔም በጣም ደስተኛ ነኝ። ከወትሮ የተለየ ዛሬ ላይ አሁን በራሴ አሪፍ አድርጌ ቀበለ አለው ብላ ጽናትን በጣም ደስ ብሏታል። እነሱም እና አንቺ ደስ ስላለሽ እኛም በጣም ደስ ብሎናል ይሏታል። ትክክለኛ የጓደኝነት ጥግን እያሳዩአት ይመስላል። ከዚህ ጋር ጽናት በጣም ደስተኛ ሆናለች። ምክንያቱም የምትወደውና የማትደራደርበት አባቷ ሊመጣ ነው። የጽናት አባት መጥቷል። የጽናት አባት መጦ እግሩን እየታጠበ ከዚህ በኋላ ደከመ ልጅ ልብስ ልቀየር በይ ውስጥ ገብቼ ይላታል። ከዛም መኪና ውስጥ የለም ነበረ። ቅዱስ የሚባል ልጅ ቡና የቡና ሱስ አለበትና ቡና መጠጣት መኪናውን ልብሱን ሳያወርድለት ሄደ። የጽናት አባትም ልብሱን ሊቀይር ብሎ ጽናትም ወደ ጓዳ ትገባለች። ኪራም ወደ ውጭ ወቶ ቢደውልለትም እኔ ቡና መጠጣት ይጃለሁ መኪናው ልብሱ ውስጥ ብሎ ይጠይቀዋል። እንዲሁ ብድ የሆነ ልጅ ልብሱን ሳያወርድልኝ እንዴት ሄደ ብሎ ቤት ውስጥ ከናሆሜ ጋር እያወሩ ነበረ። አንተ ተዋርደኸው አረፈው ካማት ቤት እያለ ሙድ ይዞበት ነበር። ጽናትም መጣችና ፅናት መጣ፣ ልብሱን ስጠኝ ብትለውም ኪራ ተርበተበተ። ምክንያቱም ልብሱ ያለው መኪና ውስጥ ስለሆነ ተርበተበተ። እስኪ ህጅ ምግብ አቅርቢ፣ የሆነን የሆነ ነገር አንተ ግን ደህና ነህ ብትለውም መናገር አልቻለም። ምክንያቱም የአማትየው ልብስ መኪና ውስጥ ነበረና በጣም ተናደደች። ተናደደችም ግን እሱን ትክብላ በማየት የው ስለምታፈቅረው ደህና መሆኑን፣ አንተ ደህና ነህ እያለች እያረጋገጠች ነበረ። ደህና ነኝ ብሎ ተርበተበተ። ከዛ መኪና ውስጥ እንደሆነ እና የሆነ መላን መፈለግ እንደሚችሉ ናሆሚ ነገራት። እሷም ተረጋጋች። በሉ በቃ እኔ እስከዛ ቡና ላቀራረብ እናንተ ኑ ብላቸው፣ ቅዱስ የመጣ ቡና ተፈልቶ ነበርና ከነጽናት አባት ጋር ሆነው ተሰባስበው ቡና እየጠጡ ነበር። እምሩናት ቡና ፍሊተዋ ልጅ ባለሙያ ነሽ እንዳንቺ አይነት ቆንጆ ቡና አፊስኪ ያለ ነበር። አባዬ አባዬ እንደዛ ካላት በኋላም ጽናትን እምሩ፣ ግን እኔን በለጠችኛል ቡና በማፍላት ትለዋለች። አይ አንቺ እኮ ሁሉንም ነገር እበልጣለሁ ማለት አይቻልም፣ አንዳንድ ጊዜ ለሰዎች እድል መስጠት አለብን እያለ ሲያወራት ነበረ። ሁሌ ከፍ ከፍ ማድረግ ጥሩ እንዳልሆነ እያነገራት ነበረ በሌላ ቅዱሴን ቡና እንዳስፈለገው ሲናገር የቡና ሱስ እንዳለበት ተናገረ። የደረሰውም ከሶስተኛው ነበረ እንዴት ከሶስተኛው ደርሳለው እያለ በዘው ተረቶችን ቀጠለ የጽናት አባትም አንተ ቡና ሱስ አለብህ እንዴ ቡና ትወዳለህ ወልፍ አለብህ እያለ ሲጠይቀው ነበር አዎ እያለው ነበር ከዛም የሆነ አይማን ሀውቋ አበድ ንሳማ ንሽማ ቡና ስጭው እያለ ለምሩ ሲናገር ነበር ነው አሆሜ አባዬም አንተ ለምንድን ነው አውቋ አበድ እኛ ደግሞ የተፈጥሮ ነገር ይገርማል የማናውቀውን ነገር ሰዎች ሲነግሩን አውቋ አበድ እያልን እናሸማ በሌላ በኩል ሰኒ ጨዋታ ጨምራለች። ክብሩን መንገድ ላይ እንዳስደነገጣትና ቀጫጫ እንዳደረጋትም ትናገራለች። ጾመኛ አስመሰለኝ እኮ በጣም ከሳሁ፣ ጾመኛ ምን ይመስላል እያሏት ነበር። በጣም እየተሳሳቁ ነበረ። በዛው መጣና ሆሜ አንቺ ጦርነቱን በይፋ ተቀላቅለነዋል እያላት ነበር። ምን ለማለት ፈልገህ ነው ትላለች። አንቺ አለቃሽን ቦርጫም ብለሽ አረፍሽው እያላት ነበረ። በመሃልም ከናንተ እኮ ምንም የሚደበቅ ነገር የለም። ክብሮንና ሰኔ ኩሽና ላይ እያወሩ ነበረ፣ ተገናኙ በአጋጣሚ። አሁን አውቁ ይሆን ብላ ሳታቅም ይሁን አላቅም፣ ብቻ ግን አለቃዋ ቦርጫም ብላ እንደሰደበችው ነገረችው። የሰማ መስሏት ነበር። አለቃሽም ቦርጫም ብለሽ አረፍሽው እያለ ቀለደባት። አይ የእኔ ጉድ እያለች እያንሰላሰለች ነበረ። የሰማ መስሏት ነበር፣ እሱ ግን አልሰማም ነበረ። አንቺ ብለሽ እኮ ይሆናል፣ የአንቺ ነገር እኮ አያልቅብሽም እያለ ሲከራከሩም ነበረ። እኔ ምን ለማመጥ ነው የሚመስልህ? አሁን ሂድልኝ ከዚህ አታናድኝ፣ እያለች ብዙ ነገር አወርተው። በሌላ በኩል የጽናት አባት ኪራ፣ እንዲሁም ጽናት ሆነው እያወሩም ነበረ። አባዬ፣ ለአንተ ምንም ባረግልህ ያንስብሃል፣ በጣም ነው የምወድህ፣ እያለች ያላትን ፍቅር ሁሉ ትነግረዋለች። ጽናት መቼም ፍቅር አያልቅባትምና ያባቷ ያላት ፍቅር ሁላችንም የምናውቀው ነው። አባዬ፣ በጣም ነው የምወድህ፣ ለአንተ ምንም ነገር ባድረግ ሁሌም ደስተኛ ነኝ፣ ትለዋለች የጽናት አባትም 50 ቢወለድ 50 ነው ጉዱ ከተባረከ ይበቃል አንዱ እያለ እየፎከረላትም እያቅራራላትም ብቻ ግን አላቅም ደስተኛ ሆኖ ነበረ። የኪራም በአጋጣሚ አረ እናንተ አስቀናችሁኝ አባቴ ልጥረው እንዲህ እያለ ነበረ በጣም ደስ ብሎታል። ግን እራሱ ማንጸባረቅ ፈለገ። አባቴ ልጥረው ወይ ሲለው ልጅ አንተኮ በጣም ጨዋ ነህ፣ በጣም ጎበዝ ነህ፣ እኔም እኮ በጣም ነው የምወድህ እያለ ለኪራ መናገር ጀመረ። አንተ ባንሆ ባትሆን ኑሮ እኮ የሰራተኛ ሁለተኛን አባት ማን ይቀበላል? እያለም በዘው ነካ አደረገው። ጽናት ሳሎን ሁና ከአባቷ ጋር እያወራች ነበረ። አባዬ አሳፈርሁህ ወይስ እንዴት ነው እያለች ስታወራው ነበር። ልጄ ትዳር እኮ ጸጋ ነው። ትምህርቱን ላቁመው ወይ ወይስ ልማር እያለችው ነበር። አይ ልጄ ተይው በቃ ትዳር ሽምሪ ትምህርቱን ታይው እያላት ነበር። ተመርቄ እመጣለሁ ስል አግብቼ መጣሁ ብላ ከሰፈር የሆነ ነገር እንዳይሉ ትለዋለች። አይ ችግር የለውም ሰው እኮ እግዚአብሔር ያለው ነው እንጂ የሚሆነው ሰው ባለው ሁልጊዜ አይሄድም እያለም ሲያበረታታት ነበር። እሷም እንዳላሳፍር ከአንተ ፍቃድ ውጭ አልሆንም እንድታዝንብኝም አልፈልግም እያለችው ነበረ። በሌላ በኩል ሰኒና ክብሮን አሁንም ክርክራቸውን እንደቀጠለ ነው። ወረቀት ጠፍቶኛል ብሎ በሩን አንኳኩቶ ቢሄድም ከቤት በሩን ገደብ አድርጋ አንተ ከሱ ላይ ጠብቀኝ እኔ ከውስጥ እፈልገዋለሁ ብላ ብትልም እሱ ቀድሞ ገባ። አብረው እየፈለጉ ነበረ። ዶክሜንቱ በጣም አስፈላጊ ሳይሆን አይቀርም ግን ስሬስ ሆኖ እያወራት ነበር። እሷ ግን ምግብ ሰርቶ እንዲያበላት ብቻ ነው የፈለገችው። የዛሬ ቆይታችን ከዚህ ጋር